በስመ አብ ወልድ መንፈስ ቅዱስ አህዱ አምላክ አመ ሠላሳው 3 ለየካቲት በዛቲ ዕለት። አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም የካቲት ሠላሳ በዝች እለት የመጥምቁ ዮሐንስ የከበረሽ ራሱ ተገኘች። ይህም እንዲ ነው። ከሃዲ ሄሮድስ የከበረ ዮሐንስን ራሱን ይቆርጡት ዘንድ ባዘዘ ጊዜ በእስር ቤት ራሱን ቆርጠው ወደ ሄሮድስ አቀረቧት። የእርሱም ለወገኖቹ በማሳየት በቅዱስ ዮሐንስ ላይ ስላደረገው ሥራ እንደሚያዝን ገለጠላቸው። የክቡር ዮሐንስንም ራስ በቤቱ ውስጥ አስቀራት። የፊተኛይቱ ሚስቱ የንጉሥ አርጣ ልጅ ግን ባበረራት ጊዜ ወደ አባቷ መጥታ በፊቱ አለቀሰች። ሄሮድስ በእርሷ ላይ ያደረገውን ሁሉ እርሷን አሳዶ የወንድሙን ሚስት ሄሮዲያዳን እንዳገባ ነገራቸው። በዚያንም ጊዜ ንጉሥ አርጣ ተቆጥቶ ተነሳ። ሰራዊቱንም ሰብስቦ ወደ ገሊላ ዘመተ። የገሊላንም አገሮች ሁሉ አጠፋ፣ በእሳትም አቃጠለ። ንጉሥ ጢባሬዎስ ቄሳር ይህን ነገር በሰማ ጊዜ፣ ሄሮድስ በአበረራት በልጁ ምክንያት ንጉሥ አርጣ ይህን እንዳደረገም ባስረዱት ጊዜ፣ ስለዚህ ንጉሥ ጢባሬዎስ ቄሳር ተቆጣ። ሄሮድስንም ወደ ሮሜ ከተማ ወደ እርሱ አስቀረበው። በእርሱም ምክንያት የሀገሮች ጥፋት በመደረጉና ታላቁን ነቢይም ስለ መግደሉ ከሹመቱ ሻረውና እንዳልኩ ወደሚባል አገር አጋዘው። በዚያም በክፉ አሟሟት ሞተ። የቅዱስ ዮሐንስ ራስ ግን በሄሮድስ ቤት ተቀብራ ትኖር ነበር። ከዚህም በኋላ ንጉሥ ጢባሪዎስ ጭፍሮች ሁልኮ የሄሮድስን ቤት አስፈረሰ፣ ጥሪቱን ሁሉ ወሰደ። ለሚያየውም ሁሉ አርአያና ተረት ሆነ። ያለ ጣሪያና ያለ ደጃፍ ቀርቷልና ነጋዴዎችን መናኸሪያ አድርገው ያድሩበት ነበር። በዚያንም ወራት በገንዘብ ድሆች በሃይማኖት ባለጸጎች የሆኑ ሁለት ሰዎች ነበሩ። እነርሱም ሊሰግዱ የከበረች የአርባ ቀን ጾምንም ሊጾም ወደ ኢየሩሳሌም ተጓዙ። ይህም ከብዙ ዘመን በኋላ ነው። ምሽትም በሆነ ጊዜ ምድረ በዳ በሆነ በሄሮድስ ቤት ወስጣደሩ። ቅዱስ ዮሐንስም ከእርሳቸው ለአንዱ በህልም ተገለጠለትና የከበረች ራሱ ያለችበትን ቦታ አስረዳው። ወደ ቤቱም ተሸክሞ ይወስዳት ዘንድ አዘዘው። በነቃም ጊዜ ራእይ እንዳየ ለባልንጀራው ነገረው። ቅዱስ ዮሐንስም ወዳ መለከተው ወደዚያ ቦታ ተነስተው በአንድነት ሄዱ። በቆፈሩም ጊዜ ሸክላ ዕቃ አግኝተው ከፊቷት ከፈቷት ያን ጊዜ እጅግ የሚመስጥ በጎ መዓዛ ወጣ። የቅዱስ ዮሐንስንም ራስ አግኝተዋት ከእርሷም ተባረኩ። ወደ ሸክላውም ዕቃ መልሰዋትና በፊቱ እንደነበረ አፉን ዘጉ። ያም ሰው ከእርሱ ጋር ወደ ቤቱ ወሰዳት። ታላቅ ክብርንም አከበራት። ሁልጊዜም የሚያበሩ መብራቶችን በፊቱ አኖሩ። የዚያም ሰው እረፍቱ በቀረበ ጊዜ ለእህቱ ነገራት። እርሷ ቅድስና ስለ አላት እርሱ ሲሰራው እንደነበር ተሰራ ዘንድ አዘዛት። እርሷም የምታከብራትና ሁልጊዜ መብራትን የምታበራ ሆነች። የቅዱስ ዮሐንስም ራስ ወደ አሪዎሳዊ ሰው እስከደረሰች ድረስ ከአንዱ ሰው ወደ አንዱ ሰው የምትፋለስ ሆነች። ይህም ሰው በካዲው አሪዎስ እምነት ውስጥ እያለ የቅዱስ ዮሐንስ ራስ ድንቆች ታምራቶች እንደምታደርግ ያስብ ነበር። የከበረ ዮሐንስም ከእርሱ የሚበልጥ ሰው በላዩ አስነሳበትና ከዚያ ቦታ ሳሳደደው ያን ቦታ አባ ቄርሎስ በኢየሩሳሌም አገር አባ አንያኖስ በአገረ ሐምዳ ኤጲስቆጶስነት እስከ ተሾሙ ድረስ ፈጽሞ ሰው የማይኖርበት ምድረ በዳ ሆነ። ቅዱስ ዮሐንስም ለአባ አንያኖስ በሕልም ተገልጦ የከበረች ራሱ ያለችበትን ቦታ ነግሮ አመለከቱ። አባ አንያኖስም ሂዶ እንደ ዛሬው ግንቦት ሰላሳ ከዚያ ወጣት ይህም የካቲት ሰላሳ ቀን ካገኟት በኋላ ዳግመኛ ያገኙበት ነው። እንዲህም የሚላል የከበረ ዮሐንስ አፈወርቅ ተናገር። ይህም ሄሮድስ ባዘዘ ጊዜ ቅዱስ ዮሐንስ በእስር ቤት ሳለ ራሱም በሰይፍ ቆርጠው በጻሕል አድርገው ወደ ሄሮድስ አመጡት። እርሱም ለሄሮድ ያዳ ልጅ ሰጣት። እርሷም ለእናቷ ወስዳ ሰጠች። ይህችም የረከሰች አመንዝራ ልትዳስሳት ወደደች ጊዜ በውጨቱ ውስጥ ጠጉሯ ተዘርግቶ ወደ አየር በረረች። በአየር ሙና የወንድምህን ሚስት ልታገባ አይገባም እያለች የምትጮሆነች እንዲህም እያለች አስራ አምስት ዓመት ኑራ በአራቢያ ምድር አረፉ። በዚያም ተቀበረች። ነጋዴያንም በዚያ ቦታ የሚያድሩ ሆኑ። በእግዚአብሔርን ፍቃድ ሁለት ታማንያን ነጋዴዎች ወደዚያ ቦታ ደርሰው አደሩ። ቅዱስ ዮሐንስም በሕልም ተገለጠላቸውና የከበረች ራሱን ያወጡ ዘንድ አዘዛቸው። እነርሱም አወጧት። ከእርሳቸውም ጋር ወደ ቤታቸው ወስደው ታላቅ ክብርን አከበሯት። ለእግዚአብሔርም ምስጋና ይሁን። እኛንም መለኮትን ባጠመቀ በከበረ ዮሐንስ ጸሎት ይማረን። ልዩ የሆነች በረከቱን ከእኛ ጋር ትኑ ለዘላለሙ አሜን። ሰላም እብ ለርእስከ ክቡ ዘተረክበ ይሆን በነዋያ ጽቡር ዮሐንስ ሰራሪ ንጉሥ አዋፍ ንስር ንስአኒ በክነፊከ ዋእድወኒ ለገብ ከመያስቆቁ ቀዊሜ በጽንፋ ለባይል። በዚችም እለት የከበረ የእስክንድሪያ ሊቀ ጳጳሳት አባ ሚናስ መታሰቢያው ነው። በረከቱም ከእኛ ጋር ትኑ ለዘላለሙ አሜን። በእግዚአብሔር ቸርነት በየካቲት የሚነበብ ምንባብ ደረሰ ተፈጸመ። ለእግዚአብሔር ምስጋና ይሁን። የነቢያት የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግልና የመነኮሳትም የቅዱሳን መላእክት በረከታቸው አምላክን የወለደች የመቤታችን የቅድስት ድንግል ማርያምን በበረከቷ በርዕሰ ሊቃነ ጳጳሳታችን በአባ ማትያስ ሲደር በሁሉም ሊቃነ ጳጳሳትና ኤጲስ ቆጶሳት ሃይማኖታቸው በቀና ቀሳውስትና ዲያቆናት በሁላችንም የክርስቲያን ወገኖች ላይ ይደር፣ ለዘላለሙ አሜን። ጌታ ኢየሱስ ለሕዝቡ ስለ ዮሐንስ ሊናገር ጀመረ። ምልት ያወጣችሁ ነቢይን፣ አዎን እላችኋለሁ፣ ከነቢይም የሚበልጠውን እውነት እላችኋለሁ። ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ትንቢት ተናገሩ።

ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰቡ በችግር የጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን ትጉዋን መላእክት ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎሙን ቃለ ንባቡን።